በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 17 አባ ገሪማ ዘመደራ ብላ ታከብራለች። አባ ገሪማ ዘመደራ ቀዳሚ ስማቸው ይስሐቅ ነው። አባታቸው ሶፎንያስ ይባላል። ሶፎንያስ ንጉሠ ሮም ነበር። አባ ገሪማ ከልጅነታቸው ጀምረው መንፈሳዊ ትምህርት ሲማሩ፣ በዲቁና ቤተክርስቲያንን ሲያገለግሉ አድገዋል። አላም ያባታቸው መንግስት ወርሰው ሰባት ዓመት ገዝተዋል። ከዚህ በኋላ አባ ጰንጠሊዮን ዘጾ ማየት ምድራዊ መንግስት ያለ ፍጣፋ የለምን የማያልፈውን ሰማያዊ መንግስት ወርስ ዘንድ ፈጥነህ ወደኔና ብለው ላኩባቸው። አባ ገሪማን ቅዱስ ገብርኤል በክንፉ ነጥቆ አክሱም አድርሷቸው ተገናኙ። በዚህ ሰዓት ማረገ ምንኩስና ተቀብለው በጾም በጸሎት ተወስነው ይኖሩ ጀመር። ጾማቸውም ስጋቸው አልቆ አጥንታቸው እስኪቆጠር ድረስ ሲጸልዩም፣ ሰውነታቸው መቆም እስኪያቅታቸው ድረስ አብዝተው ይሰግዱ ይጾሙ ነበር። ከለታት በአንድ ቀን መቁናቸውን ተቀብለው ከወንድሞች ጋራ ወደ መንገድ ሲሄዱ ቤተ ክርስቲያን አግኝተው እጅ ሲነሱ ካህናቱ እየተቻኮሉ መጥተው ቅዳሴ ሊታጎልብን ነውና ከእናንተ የሚቻለው አንድ ሰው ይርዳን አሏቸው። ሌሎቹ መቁኖናቸውን ተመግበው ነበርና አንችልም አሉ። አባ ገሪማ ግን መቁኖናቸውን ስላልተመገቡ የያዟትን መቁኖናቸውን ከቅጽሩ አስቀምጠው ገብተው ቀድሰውላቸዋል። በዚህ ሰዓት በልተው የቀደሱ መስሏቸው ለአባ ጰንጤሊዮን ተናገሩ። አባ ጰንጤሊዮንም ሲመጡ መነኮሳቱን አድርጎትም ከሆነ እንዳያፍር ጥቂት እልፍ በሉ አሏቸው። አባ ገሪማ ግን ይህን አውቀው እፃውኒ ወአይቫን ይሰስሉ ለነ እንጨቶችና ድንጋዮችም ይወገዱልን እንጂ አሉ። በዙሪያቸው የነበሩ እንጨቶችና ድንጋዮች ይህን ሲናገሩ ሶስት ምዕራፍ ያህል ሸሽተዋል። እምገጸበዩ ሰናይ ወምን ነግሩም ቃሉ አይቫን ተግህሱ ወእፀው ሰሰሉ እንዲል። አባ ጰንጠሌዎን ያዩት የሰሙት ሁሉ ደንቋቸው። ግሩም ግሩም፣ ገሪማ ገረምከኒ፣ ኦ ወሌ ይዛቅ ግሩም ድንቅ ልጄ ይስሐቅ አስገረምከኝ አስደሰትከኝ አሉ። ገሪማ የተባለው ስማቸው ከዚህ በኋላ የተሰጠ ነው። መነኮሳቱም አጥፍተናል ብለው ይቅርታ ጠይቀዋል። ከዚህ በኋላ መደራ ገብተው በዓት ሰርተው 23 ዓመት በትርምት ኖረዋል። ጌታም ልዩ ሀብት ገቢረ ታምራት ሰጥቷቸው አባ ገሪማ ከታመረታቸው ብዛት በነግስ ስንዴ ዘርተው ዕለቱን ለመስዋዕት አድርሰዋል ከመስዋዕትነት የተረፈውንም በጠፍጣፋ ደንጊያ ቢወቅጡ ሰባ ሰባት ቁና ዱቄት ሆኖላቸዋል። አባ ገሪማ በእህቱም ደንጊያ ላይም ወይን ተክለው አብቅለዋል። አንድ ቀንም መጽሐፍ ሲጽፉ ውለው የጀመሩትን ሳይፈጽሙ ፀሐይ ልትገባ ስታቆለቁል ቢያዩ ጸልየው የጀመሩትን እስኪፈጽሙ ድረስ በልም ባለችበት እንድትቆይ አድርገዋል። አባ ገሪማ የሚጽፉበትን ብዕር ከእጃቸው ቢወድቅ ወዲያው አብቦ አፍርቶ ተገኝቷል። አባታችን አባ ገሪማ ብዙ ተአምራትን ሲያደርጉ ኑረው በዚህ ዕለት በሰረገላ ብርሃን ተሰውረዋል ወደ ኢትዮጵያ የመጡት በ480 ዓመተ ምሕረት እንደሆነ መጽሐፋችን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት ለዚህ የጻድቁ በረከት የአባ ገሪማ በረከታቸው ይድረሰን አሜን